ከዛም ዋናው አንገብጋቢ ጉዳይ የረሱላችንን ሰለላሁ ዐለይሂ ወሰለም ሰላተል ጀናዛ ማን ያሰግድ ተባባሉ። ይህ ሁሉ ሰሃባና ዑመት ተከትሎት ሲሰግድ የነበረው ነቢይ አሁን የእሳቸውን ሰላተል ጀናዛ ማን ያሰግዳሉ። ከዛም አንድ ኢማም መወሰን የለብንም ብለው ወሰኑ። ሰሃባዎች ሰብሰብ ብለው በግሩፕ ሰላተል ጀናዛን መስገድ አለባቸው ተባባሉ። ከሁሉም አስቀድሞ የነብዩ አህለል ቤቶች ሰላተል ጀናዛን ሰገዱ። ከዛም ሙሐጅሪኖች ከነሱ በኋላም አንሳሮች ከዛም የመዲና ነዋሪዎች ሰላተል ጀናዛን ሰገዱ። በዚህ መልኩ ተራ በተራ ሁሉም ሰላተል ጀናዛን ሰገዱ። ሰላተል ጀናዛ ከተሰገደ ከ22 ሰዓታት በኋላ ሰይዱል ሙርሰሊን የመጨረሻውና መደምደሚያው ነቢይ የሆኑት ለዓለም እዝነት ተደርገው የተላኩት ሙሐመድ ረሱሉላህ ሰለላሁ አለይህ ወሰለም አካላቸውና ገላቸው እስከ መጨረሻው ከሰዎች እይታ እንዲርቅ ተደረገ። ከዛም ፋጢማ ረዲያላሁ አንሃ ረሱላችን ሰለላሁ አለይህ ወሰለም ሲቀመጡበት የነበረውን ቦታ ነካ በማድረግ እያለቀሰች እንዲህ አለች፣ አባቴ፣ ያ ረሱሉላህ የት ማድረግህኝ ኮ ሄድ። ዛሬ መዲና ለምን ጸጥ አለች? አየሮችስ በእርሶ ፍቅር የተሞላውን ድምጾት ለምን አያሰሙኝም? እና ምሳቸውን ማስታወስ ጀመረች። ያ ረሱልላህ እርሶ እኮ ሲሉ የነበረው ጀነት ውስጥ አንድ ላይ እንሆናለን ብለው ነበር፣ ግን እኔ ያን ቀን እንዴት ነው የምጠብቀው? ይሄ ምድር እኮ ለኔ ባዶ ነው የሆነብኝ። ከዛም ፋጢማ ረዲየላሁ አንሃ ወደ ረሱላችን ሰለላሁ ዓለይሂ ወሰለም ቀብር ጠጋ አሉና እያለቀሰች እንዲህ አለች። ያ ረሱላላህ፣ አንተ ማለት እኮ የአላህ እዝነት ሲዘንብብህ የነበረው ሰው ነው። ጅብሪል ዓለይሂ ሰላምም ወህይ ይዞ አንተ ጋ ይመጣ ነበር። አሁን ግን የወህይ ጉዳዮች ሁሉ ተዘግተዋል። ዛሬ መዲናና ዙሪያዋን ጸጥ ረጭ ብሏል እኮ በዚህ በኩል ደግሞ ቢላል ረዲየላሁ አንሁ መስጂድን ነበዊ ላይ ጸጥ ብለው ቁጭ ብለዋል በዛው ሰዓት ጥቂት ሰሓባዎች ወደ እሳቸው መጡና እንዲህ አሏቸው

ምንም ነገር መናገር አልቻሉም። ማልቀስን ቀጠሉ። እዛው ሚናራ ላይ ተቀመጡ። ሙሉ የመዲና ህዝብ በድጋሚ ሐዘን ውስጥ ሰመጠ። ቢላል ረዲየላሁ አንሁ እኔ ከዚህ በኋላ መዲና ውስጥ መኖር አልፈልግም፣ ረሱላችን ሰለላሁ ዐለይሂ ወሰለም ከሌለው ነው ምንሰራለው? አሉ። የዛኑ ቀን መዲናን ለቀው ሄዱ። ከዛ በኋላ ግን ከአንድ ጊዜ ውጭ አዛንን አላሉ። ኡመር ረዲየላሁ አንሁ ቁጡና ጀግና መሪ ተብሎ የሚባሉት ከነብዩ ሞት በኋላ እሳቸውም እጅግ አዘኑ። የመንገድ ዳርቻ ላይ እየተቀመጡ ለብቻቸው እንደዚህ ይላሉ፣ ወደ ራህመተኛው ነቢይ ቀብር ባየው ቁጥር ደረቴ ይሰነጠቃል። ተነስተው እንደዚህ የሚሉኝም ይመስለኛል አንተ ዑመር፣ አታልቀስ፣ እኔ ኮ ካንተ ጋር ነኝ፣ የሚሉኝ ይመስለኛል። ግን እሳቸው ተመልሶ አይመጡም። ደረታቸውን እየተጋፋ የሚወጣ እንባ ይታይባቸዋል። እኒያ ዑመር ከማንም ሰው ፊት ለፊት አልቅሱም የማያውቁት ዛሬ መንገድ ዳር ላይ ቁጭ ብለው ብቻቸውን ያለቅሳሉ። አቡበከር ረዲየላሁ አንሁ የነቢያችን ቀብር አጠገብ ቁጭ አሉና እንዲ ያሉ፣ ያ ረሱልላህ፣ ሁልጊዜ በእርሶ ጥላ ስር ነው የነበርኩት። ከእርሶም ጋር ስቅ ነበር፣ ከእርሶም ጋር አለቅስ ነበር። ዛሬ ግን ይኸው ብቻዬ ነኝ። እኔ ማንም አጠገብ የለም። ያለ እርሶስ እንዴት ነው ሕይወቴን የማሳልፈው? አቡበከርም በከርም ረዲላሁ አንሁ ረሱላችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ለሁለት ዓመት ብቻ ነበር የቆዩት በሕይወት ሁለቱንም አመት በናፍቆት ነበረ ሲያሳልፉ የነበረው አቡበከር በከር ረዲላሁ አንሁ አንድ ቀን ማታ ቤታቸው እረፍት እያደረጉ ባለበት ሰዓት አንድን ህልም አዩ ረሱላችን ሰለላሁ ዐለይሂ ወሰለም በሕልማቸው መጥተው የአቡበከር እየጠበቁ ኮኖን ያንተን አሉት ይህንን ህልም እንዳዩ በፍጥነት ከእንቅልፋቸው ተነሱ አቡበከር በከር ረዲላሁ አንሁ በልባቸውም እየሳቁ ጊዜ ደርሷል፣ በቃ ይሄኔ አሉ። ከትንሽ ቀናቶችም በኋላ ቀስ በቀስ እየታመሙ መጡ እሳቸውም። የመሞቻቸው ሰዓትም እንደደረሰ ለጓደኞቻቸውና ለሰሃቦቻቸው እንዲያሏቸው። እኔን ከረሱላችን ሰለላሁ ዐለይሂ ወሰለም አጠገብ ቅበሩኝ፣ እሳቸው ጋር ነው መሄድ የምፈልገው አሏቸው። አቡ በከር ረዲየላሁ አንሁ ሲሞቱ ረሱላችን ሰለላሁ ዐለይሂ ወሰለም አጠገብ ቀብራቸው ተፈጸመ። በድጋሚም የመዲና ሰማይ ስር ለቅሶች መሰማት ጀመሩ። የኛ ውዱ ነቢያችን ሰለ ላሁ ዐለይሂ ወሰለም የዓለም እዝነት የሆኑት ነቢያችን፣ ውዱ ነቢያችን ሰለ ላሁ ዐለይሂ ወሰለም ለእኛ ለኡመቶቻቸው ብለው ስንት ችግሮችን ተቋቁመዋል። ዛሬ ግን እኛ እውነት እሳቸውን እንወዳቸዋለን? ዛሬ ስኛ የእሳቸው ሐዘን ይሰማናል? እውነት እውነት እያስታወስናቸው ነው? በሱናቸው ስ እየሄድን ነው ያአላህ፣ ልባችንን በነቢዩ ፍቅር ሙላለን። ያአላህ፣ ሕይወታችንን በዚህ መንገድ እንድንሄድ አድርገን፣ የነቢዩን ሱናን የምንከተልም አድርገን። ያአላህ፣ እንደዚህ አይነት ሞትንም ስጠን፣ ጀነት ውስጥ ከነቢዩ ጋር ጎረቤት የምንሆንበትን። ማን እንደሆነ ያላወቃችሁ ሰዎች ይሄ ነብይ እኮ ነው። በሱ ፍቅር አማካኝነት እንጂ የትኛውም የጀነት በር አይከፈትልንም። ዛሬ ደግሞ በዚህ ዘመን ያለን ሙስሊሞች እስቲ ይህንን እናስብ። ለእሳቸው ምን ያህል አነባን? እሳቸውን ምን ያህል ወደድን? ምን ያህል ሳስታወስን በሳቸው ሱና ሄድን ያለ ነው። እስቲ ለአንድ ጊዜም ቢሆን እናስብ። በዚህ ነብይ አማካኝነት ተራራ ያለቀሰለት፣ ዛፎች ያለቀሱለት፣ እንስሳዎች ያለቀሱለት፣ በእኛ አይን ግን አንድማ እንኳን ጠብ አላለም። ልባችንስ እንዴት አልፈራም? ውድ ቤተሰቦቼ እስቲ ዛሬ አንድ ላይ ሆነን ዱዓ እናድርግ። ያ አላህ በዚህ በረሕመተኛው ነቢይ ሰለላሁ ዐለይህ ወሰለም ይሁንብ ሁላችንንም ይቅርበለን፣ ዱዓችንንም ተቀበለን። አሚን። ቤተሰቦቼ ሁላችንም እንወስን በረሱላችን ሰለላሁ ዐለይህ ወሰለም ሱና መሠረት እንሄዳለን ብለን የእሳቸውን አክላቅ የራሳችን አኽላቅ እንድናደርግ በትክክለኛው መንገድ ላይ ተጉዘን በሞታችን ሰዓት በትክክለኛው ሻህዳን ብለን አላህ ፊት ለፊት እንድንቀርብ ያድርገን። አላህ ሁላችንንም ይቀበለን።